በሳምንቱ በምስራቅ አብያተ ክርስቲያናት ከተከናወኑ ክስተቶች መካከል ዋና ዋና ያልናቸውን ይዘንላችሁ ቀርበናል። አብራችሁን ቆዩ። በሶሪያ የሚገኙ ክርስቲያኖች የሁለት ሰማዕታት የመታሰቢያ ቀን አከበሩ። በሶሪያ የሚገኙ ክርስቲያኖች በአራተኛው ክፍለ ዘመን መጀመሪያ የነበሩ የሁለት ሰማዕታት የመታሰቢያ ቀን አክብረዋል መስከረም 27 ቀን 2018 ዓ ም በአራተኛው ክፍለ ዘመን መጀመሪያ ላይ በሀገረ ሶሪያ የነበሩና በክርስትና እምነታቸው ምክንያት የተወገዙ ቅዱስ ሰርጊዮስና ቅዱስ ባኮስን የተባሉ ቅዱሳን የመታሰቢያ ቀን ተከብሯል። ሁለቱ ቅዱሳን በክርስትናቸው ምክንያት ከብዙ ግርፋትና ስቃይ በኋላ አንገታቸው ተቀልቶ ሰማዓት የሆኑ ሲሆን መካነ መቃብራቸውን በሶሪያ ከአሌፖ በስተ ምስራቅ ሁለት መቶ ኪሎ ሜትር ርቀት ላይ በምትገኘው ሬሳፋ መንደር ይገኛል። በዚህ ስፍራም በርካታ ክርስቲያኖች መንፈሳዊ ጉዞ ያደርጉ ነበር። በስድስተኛው ክፍለ ዘመንም የእነዚህ ሰማዕታት መካነ መቃብር ለመጠበቅ ሲባል ትልቅ አጥር መታጠሩም ይነገራል። ዛሬም በሀገሪቱ አለመረጋጋትና ችግሮች ቢስተዋሉም የእነዚህ ሰማዕታት የመታሰቢያ ክብረ በዓል በሶሪያ በሚገኙ በካቶሊክና በኦርቶዶክስ ክርስቲያኖች ዘንድ ይከበራል። ብፁ ኢሆር ራንሲ የዩክሬን ግሪክ ካቶሊክ ቤተ ክርስቲያን አዲስ ጳጳስ ሆነው ተሾሙ ብፁ ኢሆር ራንሲ በፓሪስ ሀገረ ስብከት የዩክሬን ግሪክ ካቶሊክ ቤተ ክርስቲያን አዲስ ጳጳስ ሆነው ተሾሙ ብፁነታቸው ከፈረንሳይ ቤልጅየም ኒዘርላንድስ ሉክሰምበርግ እና ስዊዘርላንድ የመጡ የዩክሬን አማኞቹን የሚሰበስበው የፓሪስ ሀገረ ስብከት የዩክሬን ግሪክ ካቶሊክ ቤተ ክርስቲያን አዲስ ጳጳስ ሆነው እንዲያገለግሉ የዩክሬን ግሪክ ካቶሊክ ቤተ ክርስቲያን ጳጳሳት ሲኖዶስ ውሳኔ ማሳለፉን ተከትሎ በርዕሰ ሊቃነ ጳጳሳት ለማንሳት ሊዮ 14ኛ አማካኝነት ሹመታቸው ጸድቋል። በዩክሬን የሊቪቭ ሀገረ ስብከት ጳጳስ የነበሩት ብፁዕ ራንሲ እንደ አውሮፓውያን አቆጣጠር ከ2015 ጀምሮ በፓሪስ የዩክሬን ሀገረ ስብከት ውስጥ በበርካታ ሐዋርያዊ አገልግሎቶች ላይ በኃላፊነት ማገልገል ችለዋል። ብፁዕ ኢሆር ራንሲ እንደ አውሮፓውያን አቆጣጠር በ2019 ወደ ፊላደልፊያ የተዘዋወሩትን ጳጳስ ቦሪስ ጉድዚያክን በመተካት ሁለተኛ ጳጳስ መሆን ችለዋል። በአሁኑ ሰዓት ብፁዕነታቸው በፓሪስ የካቶሊክ ኢንስቲትዩት የዶክትሬት ድግሪያቸውን በመከታተል ላይ ይገኛሉ። በቅድስት ሀገር የደላሳል ክርስቲያን ወንድሞች 150ኛ ዓመት በዓላቸውን አከበሩ። መስከረም 18 ቀን 2018 ዓ ም የደላሳል ክርስቲያን ወንድሞች በቅድስት ሀገር በመገኘት 150ኛ ዓመት በዓላቸውን አክብረዋል። በዓሉ የተካሄደው በኢየሩሳሌም በሚገኘው ብራዘርስ ትምህርት ቤት ቅጥር ግቢ ውስጥ ሲሆን፣ የኢየሩሳሌም የላቲን ፓትሪያርክ ብፁዕ ካርዲናል ቤርቤስታ ቢዛባላ በክብረ በዓሉ ላይ በመገኘት የዕለቱን መስዋዕተ ቀዳሴ መርተዋል። የደላሳል ክርስቲያን ወንድሞች ለተመሰረቱበት ዓላማ ታማኝ በ መሆን ትምህርታዊና መንፈሳዊ ተልዕኳቸውን በመወጣት ላይ ይገኛሉ። የደላሳል ክርስቲያን ወንድሞች የትምህርት ተቋማት በኢየሩሳሌም፣ በቤተልሔም፣ ናዝሬት፣ ጃፋ፣ ሃይፋ፣ ቤታኒና ና አማን በሚባሉ አካባቢዎች ይገኛሉ። ሶስት ሺህ የሚሆኑ ተማሪዎችንም ተቀብለው የሚያስተምሩ ሲሆን ሶስት ሺህ የሚሆኑ ተማሪዎችንም ተቀብለው የሚያስተምሩ ሲሆን ከሶስት መቶ ሀምሳ የሚበልጡ መምህራን ደግሞ በሰው ልጅ ክቡርነት፣ በመንፈሳዊ ተልዕኮ ፍታዊነትና ወንድማማችነት ላይ ያተኮሩ ትምህርቶችን ለተማሪዎች ይሰጣሉ።